በዛሬው የጤና ትምህርታችን ላይ ስለ እብጠት መንስኤዎችና መፍትሄዎች በስፋት እንነጋግራለን። ያበጡ እግሮችንናም ቁርጭምጭሚቶችን ለማስወገድ የሚረዱ ወሳኝ የሆኑ ቫይታሚኖችን እነግራቸዋለሁኝ። ያበጡ እግሮች ብዙውን ጊዜ የእብጠት ምልክት ናቸውና በተለምዶ በጉበት፣ በኩላሊት ወይም ደግሞ በልብ ችግሮች ይከሰታሉ። በታችኛው እግሮች ውስጥ የውሃ ማቆየት በሴሎቻችሁ ውስጥ ባለው የሶዲየምና ፖታሲየም ፓምፖች ችግር ምክንያት የሚከሰት ነው። እነዚህ ፓምፖች በትክክል የማይሰሩ ከሆነ ከሴሎች ውጪ የውሃ ማቆየት ይከሰታል። ይህ ደግሞ ኢንተርስቲሽያል ፍሉድ ሪቴንሽን በመባል ይታወቃል። ቁርጭምጭሚቶቻችሁ ሲያብጡ ብዙውን ጊዜ በደማችሁ ውስጥ ካለው የሂሞግሎቢን ፕሮቲን ጋር በተያያዘ ከፍተኛ የደም ስኳር ውጤት ነው። ይህ ግላይኬሽን ይባላል። ይህም ደግሞ የደም ሴሎች በሰውነት ውስጥ አመጋገብንና ኦክስጅንን የመሸከም አቅምን ያግደዋል። ግላይኬትድ ፕሮቲኖች የደም ዝውውርን በመዝጋት ያበጡ እግሮች እናም ያበጡ ቁርጭምጭሚቶች እንዲፈጠሩ ያደርጋል። ከፍተኛ የሆነ የደም ስኳር መጠን የሶዲየም ማቆየትን ያስከትላል። ይህም የውሃ ማቆየትን ያስከትላል። ከጊዜ በኋላ ይህ በእግራችሁ ስር ያሉ ነርቮች ላይ ተጽዕኖን ሊያሳድር ይችላል። ይህም ደግሞ መደንዘዝ እናም መንቀጥቀጥን ያስከትላል። ይህ ደግሞ ፐሪፈራል ኒውሮፓቲ በመባል ይታወቃል። ማለትም በስኳር በሽታ አማካኝነት የሚከሰት የነርቭ ጉዳት አይነት ማለት ነው። ገና የስኳር በሽታ ባይኖርባችሁም እንኳን እብጠት በከፍተኛ የደም ስኳር መጠን ምክንያት ሊከሰት ይችላል። እብጠትን ለማስወገድ በቂ ፖታሲየም ማግኘት አለባችሁ። ይህም በምግብ ብቻ ለማግኘት አስቸጋሪ ሊሆን ይችላል። አንድ አማካኝ ሰው በየቀኑ 4700 ሚሊግራም ፖታሲየም ያስፈልጋቸዋል። አንድ አማካኝ ሰው በየቀኑ 4700 ሚሊግራም ፖታሲየም ያስፈልገዋል። እንደ አቮካዶ ሰላጣ እና የቤሪ ፍሬዎች ይህንን መስፈርት ለማሟላት ይረዳሉ። እብጠትን ለማስወገድ ብዙ ማግኒዥየምም ያስፈልጋቸዋል። የዱባ ፍሬዎች ሱፍ፣ እናም ቅጠላማ አረንጓዴ አትክልቶች ጥሩ የማግኒዥየም ምንጮች ናቸው። በቀን 420 ሚሊግራም ማግኒዥየም ለማግኘት ሞክሩ። ስኳር የሌለው ከፍተኛ ጥራት ያለው የኤሌክትሮላይት ዱቄት የፖታሲየም እናም የማግኒዥየም መጠንን ለመጨመርም ይረዳል። የቫይታሚን ቢዋን እጥረት የሶዲየም ፖታሲየም ፓምፕ ችግሮች ዋነኛ ምክንያት ሊሆን ይችላል። በሰውነት ውስጥ ስኳር ጥቅም ላይ ወደሚውል ኃይል እንዲቀየር የቫይታሚን ቢዋን መጠን ያስፈልጋቸዋል። ብዙ የተጣራ ካርቦሃይድሬትስ መመገብ የቫይታሚን ቢዋን እጥረትን ሊያስከትል ይችላል። ስለዚህ ቫይታሚን ቢዋን፣ ፖታሲየምና ማግኒዥየም እብጠትን ለማስወገድ ይረዳሉ ማለት ነው። ነገር ግን ከአመጋገባችሁ ውስጥ ስኳርንም ማስወገድ አለባችሁ። ያበጡ እግሮችናም ቁርጭምጭሚቶች እንዲሁም ፐሪፈራል ኢደማ በመባል የሚታወቁት በበርካታ ምክንያቶች ሊከሰቱ ይችላሉ። እነዚህም ደካማ የደም ዝውውር ካላችሁ፣ የውሃ ወይም ደግሞ የፈሳሽ ማቆየት እብጠት ወይም ደግሞ መሰረታዊ የጤና ችግሮች እንደ የልብ፣ የኩላሊት ወይም ደግሞ በጉበት ችግሮች አማካኝነት ይከሰታል ማለት ነው። ቫይታሚኖች ብቻ ፈውስ ባይሆኑም የተወሰኑ ንጥረ ነገሮች ወይም ደግሞ ቫይታሚኖች የፈሳሽ ሚዛንን ለመደገፍ እብጠትን ለመቀነስና የደም ዝውውርን ለማሻሻል ይረዳሉ። እነዚህን ቫይታሚኖች አሁን እነግራቸዋለሁኝ። የመጀመሪያውና አንደኛው ቫይታሚን ቢ6 ወይም ደግሞ ፕሪዶክሲን የምንለው ነው። ቫይታሚን ቢ6 በርካታ ወሳኝ ሚናን ይጫወታል። የፈሳሽ ሚዛንን ለመቆጣጠር ይረዳል። ሰውነት ከመጠን በላይ ፈሳሽና እብጠት ሊያስከትል የሚችል ሶዲየምን እንዲያስወግድ በመርዳት እንደ ተፈጥሯዊ ዳይሪቲክ ሆኖ ይሰራል ማለት ነው። የውሃ ማቆየትንም ለመቀነስ ይረዳል። በተለይም ከሆርሞን ለውጦች ጋር በተያያዙ የሚከሰት እብጠትን ለምሳሌ ፕሪሜንስትራል ሲንድረም ላይ ጠቃሚ ነው። ሜታቦሊዝምን እናም የነርቭ ተግባርንም ለመደገፍ ይረዳል። የደም ዝውውር ወይም ደግሞ የነርቭ ነክ እብጠት ላለባቸው ሰዎች በጣም አስፈላጊ ነው። የቫይታሚን ቢሲክስ ጥሩ ምንጮች የሚባሉት እንደ ሙዝ፣ ሽምብራ፣ ቱና፣ እናም ሳልመን፣ ዶሮ፣ በቫይታሚን ቢሲክስ የተጠናከሩ እህሎች ጥሩ የቫይታሚን ቢሲክስ ምንጮች ናቸው። ለአዋቂዎች የሚመከረው ዕለታዊ መጠን በቀን ከ1.3 እስከ 2 ሚሊግራም ነው። ነገር ግን ለውሃ ወይም ደግሞ ለፈሳሽ ማቆየት የሚወሰዱ የህክምና መጠኖች ከፍ ሊሉ ይችላሉ እናም በህክምና ክትትል ብቻ መወሰድ አለባቸው። ሁለተኛው ደግሞ ቫይታሚን ቢዋን ወይም ደግሞ ቲያሚን የምንለው ነው። ቫይታሚን ቢዋን የደም ዝውውርን ያሻሽላል እናም የልብን ተግባር ይደግፋል። ይህም የፈሳሽ ክምችትን ለመቀነስ ይረዳል። የልብ ድካም ባለባቸው ሰዎች ላይ እጥረቱ የተለመደ ነው። ይህ ሁኔታ ብዙውን ጊዜ የእግር እብጠትን ያስከትላል። ቫይታሚን ቢዋን ወይም ደግሞ ታያሚን ያበጡ እግሮችን እናም ቁርጭምጭሚቶችን ለማስወገድ ወይም ለመቀነስ ይረዳል። በተለይም እብጠቱ ከልብ ስራ ወይም ከደካማ የደም ዝውውር ጋር የተያያዘ ከሆነ ቫይታሚን ቢዋን የልብ ተግባርን ይደግፋል። ተያሚን በልብ ጡንቻ ሴሎች ውስጥ ለኃይል ማመንጨት አስፈላጊ ነው። እጥረቱ የደም ዝውውር እናም በጨመረ የደም ግፊት ምክንያት በእግሮችናም በቁርጭምጭሚቶች ላይ ፈሳሽ እንዲከማች ያደርጋል። ቫይታሚን ቢዋን የደም ዝውውርንም ያሻሽላል። ተያሚን የደም ስሮችን ለማስፋት እናም የደም ፍሰትን ለማሻሻል ይረዳል። የደም ዝውውር መሻሻል ፈሳሽ ወደ አካባቢው ህብረ ህዋሳት እንዳይፈስ በመከላከል እብጠትን ለመከላከል ወይም ደግሞ ለማስወገድ ይረዳል። ከልብ ድካም ጋር የተያያዘ እብጠት አደጋን ይቀንሳል። የልብ ድካም ያለባቸው ሰዎች ብዙውን ጊዜ ዳይሬቲክስ በመጠቀማቸው ምክንያት ታያሚን ዝቅተኛ ደረጃ ይገጥማቸዋል። በእነዚህ አጋጣሚዎች ቫይታሚን ቢዋንን ማሟላት የልብን ውጤት ሊያሻሽል ይችላል። በዚህ ምክንያት በፈሳሽ ማቆየት ምክንያት የሚከሰተውን የእግርና የቁርጭምጭሚት እብጠትን ይቀንሳል። ቫይታሚን ቢዋን ለእብጠት እንዴት መጠቀም ይቻላል? የሚለውን ስንመለከት ለአጠቃላይ ጤና አዋቂዎች በቀን ከ1.1 እስከ 1.2 ሚሊግራም ያስፈልጋቸዋል። እንደ ሙሉ እህሎች፣ ጥራጥሬዎች እናም ዘሮች እንደ ቺያሲድስ የምንላቸው እንደ ተልባ እናም ለውዝ በቫይታሚን ቢ ዋን የበለጸጉ ናቸው። ሶስተኛው ደግሞ ቫይታሚን ሲ ነው። ቫይታሚን ሲ ኃይለኛ አንቲኦክሲዳንት ሲሆን ኢንፍላሜሽንን ወይም ደግሞ እብጠትን ይቀንስ፣ የደም ስሮችን ያጠናክራል። ይህም ፈሳሽ ወደ ቲሹዎች ውስጥ እንዳይገባ እናም እብጠት እንዳይፈጠር ይከላከላል። የሲትረስ ፍራፍሬዎች፣ እንጆሪ፣ ቤል ፔፐርስ፣ ኪዊ እናም ብሮኮሊ ጥሩ የቫይታሚን ሲ ምንጮች ናቸው። አራተኛ ደግሞ ቫይታሚን ኢ ነው። ቫይታሚን ኢ የደም ዝውውርን ያሻሽላል እናም በታችኛው እግሮች ውስጥ የፈሳሽ ክምችትን ይከላከላል። አንቲ ኢንፍላማቶሪ ባህሪያቶችም አሉት። እንደ ሱፍ የአልመንድ ፍሬዎች እስፒናች፣ እናም አቮካዶ ጥሩ የቫይታሚን ኢ ምንጮች ናቸው። አምስተኛ ማግኒዥየም ነው። ማግኒዥየም ማዕድ ነው። ማግኒዚየም የፈሳሽ ሚዛንን ለመቆጣጠር እናም የውሃ ማቆየትን ለመቀነስ ይረዳል። በተለይም ከሆርሞን ውደቶች ጋር የተያያዘ የደም ስር ቃና እናም የደም ግፊት ቁጥጥር ውስጥም ይሳተፋል። ቅጠላማ አረንጓዴ አትክልቶች፣ ለውዝ፣ ሙሉ እህሎች፣ ጥራጥሬዎች እናም ጥቁር ቸኮሌት ጥሩ የማግኒዚየም ምንጮች ናቸው። ስድስተኛ ደግሞ ፖታሲየም ነው። ፖታሲየምም ማዕድን ነው። ፖታሲየም የሶዲየም ደረጃን ያስተካክላልና ሰውነት ከመጠን በላይ ፈሳሽን በሽንት እንዲያስወግድ ያበረታታል። ከፍተኛ የሶዲየም አመጋገብናም ደካማ የደም ዝውውር ላለባቸው ሰዎች የፖታሲየም መጠን በጣም ወሳኝም ነው አስፈላጊም ነው። በቂ የፖታሲየም መጠን የምናገኝባቸው ምግቦች እንደ አቮካዶ፣ ሙዝ፣ ድንች ብርቱካን፣ ስፒናች እናም ባቄላ ጥሩ የፖታሲየም ምንጭን ይሰጡናል ማለት ነው። እንደ ቦለቄ ያሉ ጥራጥሬዎችም ጥሩ የፖታሲየም ምንጭን ይሰጡናል። ፖታሲየምን ከነዚህ በተፈጥሮ ማግኘት እንችላለን። በተለይ በተለይ አቮካዶ በፖታሲየም መጠኑ በጣም ከፍተኛ ነው። ሙዝና አቮካዶ ማለት ነው። አቮካዶ ደግሞ ይበልጥ ይበልጣል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ እብጠትን ለመከላከል የሚረዱ ቫይታሚኖች እነዚህ ናቸው ማለት ነው። እነዚህን ቫይታሚኖች ከአመጋገብ ከጠቀስኩላችሁ ምግቦች በተፈጥሮ ብታገኙ ወይም ደግሞ ብትመገቡ በጣም መልካም ነው ማለት ነው። ምክንያቱም ሃይፖታሲየምን ስትጠቀሙ የደም ግፊትን ይቀንሳል። ያ ማለት ደግሞ በሰውነታችሁ ውስጥ የሚቆይ የፈሳሽ መከማቸትን ይከላከላል ወይም ደግሞ ፈሳሽን ያስወግድልናል ማለት ነው። ስለዚህ በጣም ወሳኝ ቫይታሚኖች ናቸው። እነዚህን ቫይታሚኖች በተፈጥሮ ከአመጋገብ ብታገኙ